የምትሆን እግር ካለ ሲል ነው ከዚህ የምለው ማለት ነው። በእሺ ይህንን ማድረጋችን ብቻ አይደለም ያው እዚህ አሁን ነው የደረሰኝ። በሀገራችን ኢትዮጵያ የሰው ልጅ እንደ ቅርጫ ከፍት እጁን እንጨት ላይ አስቀምጠው በመጥረቢያ ጽንፈኛው ባለው እጅ ቆረጠ ብለህ ዜና አስተላልፈ። እንደ ሀገር በጣም በጣም ፍቅር ያስፈልገናል። ሀገር ማለት አንድ ሰው ነው። ሰበር አሳዛኝ በሆነ መረጃ ተመልሼ መጥቻለሁኝ። ትዳችሁ ውድ ቤተሰቦቼ። እንግዲህ ይህን ቪዲዮ ስሰራ ከራሴ ጋር በጣም ብዙ ታግዬ ነው የሰራሁት ያለሁት ቪዲዮውን እናያለን አቅሟለን የምትለው ሰሞኑን በጣም እጅግ አሳዛኝ መረጃ በየቴሌግራሙ አንድ ወታደር አንድን ምስኪን ወንድም እጁን አስደግፎ እጁን በመጥረቢያ ሲቆርጥ የሚያሳይ ምስል እየተዘዋወረ ይችላል እና ይህ ምስል ካየሁ በኋላ እውነት እላችኋለሁ እኔ ሰው ሆኜ መፈጠሬን ያዘንኩበት ቀን ነው። በጣም እጅግ ያሳዝናል። ነውር የሆነ ነገር ነው እየተፈጸመ ያለው። ይህን ቪዲዮ ስሰራ ከራሴ ጋር በጣም ብዙ ታግዬ ነው እየሰራሁት ያለሁት። ላለመስራት ሞክሬ ነበር። ነገር ግን እጅ በመጥረብ ያቆረጠ የተባለው ልጅ በቁጥጥር ስር ውሏልና እጁን አስረውት ቃል ሰጥቷል፣ ለምን ይህን ዘግናኝ ድርጊት እንዳደረገው ምላሽ ሰጥቷል አስደምጣችኋለሁ እዚህ ጋር በአንድ ወገን ፋኖ አደረገ በአንድ ወገን ደግሞ ይህን ድርጊት የፈጸመው ግለሰብ የበፊት ፋይል አወጥተው ለጥፈው ማንነትን ለማሳየት እየተሞከረ ነው ያለው የፖለቲካ እንደምታውቁት ነገር ግን እዚህ ጋር እኔ ፖለቲካ ላወራ አልመጣውም የለውበትም አይመቸኝም ጭራሽ ግን እንደ አንድ ሰው እንደ አንድ ኢትዮጵያዊ ሰው የሆነውን ወገናችን በእንደዚህ ያለ አሰቃቂ ግፍ ማሰቃየት ቪዲዮ እየቀረጹ ትክክል አይደለም ብዬ አስባለሁ እቃወማለሁ እጅ በመቁረጥ የሚሰራ ፖለቲካ ለውጥ አያመጣም፣ ምንም አይጠቅመን። ይህ የባሰ ጥላቻ፣ ዘረኝነት፣ ጎጠኝነትን ያስፋፋል እንጂ ሌላኛው መረጃችን ደግሞ እጅግ የምንወደውና የምናደንቀው ወንድማችን አዶናይቲክ ተገርላችሁም ተቁታላችሁ ብዬ አስባለሁ። እጅግ በሚመጥን ቦታ ላይ እጅግ የሚገርምና የሚደንቅ መልዕክት አስተላልፏል። እሱም መልዕክት እንደ መግቢያ ያሰምተን እጅግ አስፈላጊ ቪዲዮ ነው ብዬ ስለማስብ ነው። ከዛ ወደ ጉዳያችን እንሄዳለን። ቪዲዮ ላይክ እያርጋችሁ ጀምሩ፣ ተከታተሉኝ እንደ ሀገር ፍቅር ያስፈልገናል ሁላችሁም ውስጣችሁ ላይ እግዚአብሔር መፈለግ ጀምሩ እግዚአብሔር ፍቅር ነው ስግጥ ፈመስ በሉ በማለት እንግዲህ የማህበራዊ ሚዲያ ተጽዕኖ ፈጣሪው አዶናይ እንግዲህ በዛሬው ዕለት ለአየር ኃይል አባላት መልዕክቱን አስተላልፏል እናንተ ስለ አዶናይ መልዕክት ምን ትላላችሁ ሀሳባችሁን አጋሩ ለተጨማሪ ወቅታዊ አዳዲስ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ ማድረጋችሁን እንዳረሱ እንደ ሀገር በጣም በጣም ፍቅር ያስፈልገናል እንደምታ ግን ሀገር ማለት አንድ ሰው ነው ኦኬ ራሳችን ማፍቀር ካልተማርን ደግሞ ሌላ ሰውን ማፍቀር አንችልም። ውጭ እቺ ሀገር ፍቅር አይኖራትም። ስለዚህ ሁላችሁም አንድ ቻሌንጅ ልሰጣችሁ እፈልጋለሁ። ይህ ቻሌንጅ ምንድነው? ራሳችሁ ላይ እግዚአብሔር ወይም አላ ወይም የፈለጋችሁት መፈለግ ጀምሩ። እግዚአብሔር መፈለግ ጀምሩ ውስጣችሁ ላይ። የት አለ እግዚአብሔር? የት እንፈልገው? ሰይጣን ራሳችሁ እንድትጠሉ ያደርጋችኋል። በእርግጠኝነት ነው የምላችሁ። ሊያወዳደቃችሁ ይሞክራል። በቂ እንዳልሆናችሁ ሊነግራችሁ ይፈልጋል። ግን እግዚአብሔር መፈለግ ከዚች ትጀምራለህ እስከዚች ድረስ የቱጋን ያለው እግዚአብሔር ፍቅርን እየፈለግ ነው ማለት ነው። ከራስህን ወጥተህ ደግሞ ማን ላይ ነው የምትፈልገው እግዚአብሔር ሌላ ሰው ላይ ያ የምጠላው ሰው ላይ፣ ያ የሚያናድደ ትክክል አይደለም ብለህ የምታስበው ሰው ላይ ከትዝብት እግዚአብሔርን መፈለግን ጀምር። እግዚአብሔርን እንፈልግለት የቱ ጋን ያለው እግዚአብሔር ፍቅር እየፈለግን ነው እንደ ሀገር ፍቅር በፍቅር እንሆናለን ማለት ነው። ቢካዝ እግዚአብሔር ፍቅር ነው። ስግጥ ፍምስ እናመሰግናለን። ሁላችንም ሰገድ ፍምስ ያን በየተመደብንበት ተቋማችን ይበ እናከብራለን፣ እናገለግላለን። ከዚህ በመቀጠል መልክት ኦኬ ጋይስ እንዳያችሁት ነው እንግዲህ አዶናይ ምን ያክል ስማርት ምን ያክል ፈጣን ወጣት እንደሆነ ነው እዚህ ጋ ያያ ያለውት። እውነት በጣም እጅግ አደንቀዋለሁ። በሚገባው ቦታ ላይ የሚገባው መልእክት አስተላልፏል ብዬ አስባለሁ። እንግዲህ ግለሰብ ከዚህ ቀደም የታላቁ ሩጫ ዕለት አንድ ነገር አድርጎ ምን ያክል ስማርት መሆኑን የተረዳውበት ቀን ያን ጊዜ ነው እውነት እላቸዋለሁ። አንድ ቪዲዮ ላሳያችሁ እና ቀጥታ ወደ መረጃው እንሄዳለን። እኔ እያሳያችሁ ያለውት እጅግ አስፈላጊ መልእክት ስለሆነ እንደዚህ ያለ ድርጊቶችን፣ እንደዚህ ያለ ስብከት፣ እንደዚህ ያለ ቦታ ላይ ሲነገር ይቆማሉ ብዬ ስለማስብ ነው እንደዚህ ያለ ቪዲዮ እያሳያችሁ ያለሁት። እግጥ እየሰገጥኩ ነ እየሰገጥኩ አጥፋው አይፈቀድም። ለምን ነው ማጠፋው አይፈቀድም? እሺ እንግዲህ ጋይስ በጣም ይቅርታ ማጥፋት አለብኝ። ሶሪ ጋይስ። ብዙ ሰው በነገራችን ላይ በዚህ ሪያክሽን ሻክ አድርጓል፣ ደንግጧል። ግርግር እንዲፈጥር ነበር ኤክስፔክት ያደረጉት እንደነ ነጃዋን አንወርድ ምናምን እንደዛ ማለት ነው። አላጠፋ ምናምን እንዲል ነበረ ኤክስፔክት የተደረገው እና አዶናይ ግን በጣም ማቹርድ ነው። እናንተ እኔ እንደዚህ አይነት ልጅ አልመሰለኝም ነበር መጀመሪያ። እኔም ብሎ መካሪ ማናጀር ምናምን አለው፣ ማናጀርም አለው አምለሰት ላይ የሰጠው ኢንተርቪው ገራሚ ነው። ጋርዲዞ ነው የሚንቀሳቀሰው። እዛ ሁሉ ግርግር ውስጥ ቦጫጭቆ ነበር የሚገሉትና መቼም አንድ የህግ ሰው መጥቶ ህጉ ይበል የራሱን የግለሰቡን አቲቲዩድ ይሁን እዛ ጋር ኤክስፕሬስ ያደረገው አይታወቅም። ግን አጥፋ ሲለው እዛ ጋር ግርግር መፍጠር አያስፈልግም፣ እሻለ አጠፋ ወደ መንገዱ ቀጠለ በቃ አላጠፋም ቢል ምን እንደሚፈጠር ይታወቃል። ሁላችንም እናውቀዋለን። እና በዚህ መጠን ማቹርድ ከሆነ በቃ ከዚህ በኋላ እዚህ ልጅ ላይ ያለኝ ስጋት ተቀርፏል። ሌላው ምንድን ነው? ኢትዮጵያዊ እኛ ለራሳችን የምንሰጠው ስም አለ አደለ? ኢትዮጵያዊ ደግ ነው፣ ባህሉን አክባሪ፣ ሃይማኖቱን፣ አይዋሽም፣ ምናምን እነዚህ ሁሉ ስነ ምግባሮች ፓኬጅ ሆነው አዶናይ ላይ ይቻሉ በእውነት የምሬ ነው። ደግ ነው፣ ሩሩ ነው፣ ይራራል፣ ይረዳል፣ አይዋሽም። በግልጽ ነው ሲመክርም ሲናገርም። ሃይማኖተኛ ነው። ፈራህ እግዚአብሔር ያለው እግዚአብሔርን ይፈራል፣ ሰው ያከብራል፣ ትልልቅ ሰው በጣም ያከብራል። ከዚህ በላይ ኢትዮጵያ ያለ የድሮ ኢትዮጵያዊ እና አንተ ቁዝር እና ምን እንዲሆን ፈልገን ነበረ ብሎ ግርግር እንዲፈጠር አረባክሽ ከዛ በኋላ በቃ ሴሌብሬት ልታደርጉ ጋይስ እንደሰማችት ነው። ይህ ቪዲዮ እንግዲህ ዋነኛ ምክንያት ላስደምዛቸው የፈልጉበት ምክንያት እንደ ሀገር ፍቅር ነው የሚያቸግረን ችን ሀገር ፍቅር ነው የሚያቆያትም እኔ በፍቅር አምናለሁ። ሰላም ሲኖር ነው መኖር የምንችለውእና ማለት ነው። ስለዚህ እንደዚህ ያሉ ወንድሞችን ብንከተላቸው ብናደምጣቸው ምንድነው ጥፋቱ ነው የኔ ጥያቄ። ማለት በጣም ብዙ ሰዎች ግለሰብ ጥያቄ እያነሱ ነው ያሉት የተቃወሙት ነው ያለው። በዚህ ልክ ደግሞ ስማርት ሆኑ? የሚገባ ቦታ ላይ እንደዚህ ያለ መልእክትን በዚህ ቅጽበት በዚህ በአጭር ደቂቃ ውስጥ እውቅናውን አግኝቶ እጅግ የሚገራር መልእክት ማስተላለፍ ማለት እውነት እላችኋለሁ ይህን ወንድም አለማድነቅ እንጃ ንፍብነት ነው ብዬ ነው የማስበው። ይህን ካልኳችሁ ወደ ዋናው መረጃችን ሂድና አንዳንድ ነገሮችን አጥርተን ለማየት እንሞክራለን። ቪዲዮ ላሳያችሁና እንመለስ። ግለሰቡ ተይዟል ካለ ማለት ነው ይህንን ማድረጋችን

አስቸግር ጋይስ እንግዲህ እንዳያችሁት ነው ሰሞን በየቴሌግራም ሲንሸራሽር የነበረው ያን ድርጊት የፈጸመው ግለሰብ ይህ ነው። ቪዲዮን ለማየት እንዳትሞክሩ የምመክራችሁ ይህን ነው። እኔ እዚህ ጋር ማለት የምፈልገው በማይጠቅም ፖለቲካችሁ ንጹሐንን አስጨርሱ፣ አትግደሉን፣ በቃ አትጨፍጭፉን። እንዲህ ሰው ለፖለቲካ ተብሎ የሰው ልጅ በእንደዚህ አይነት ግፍ በእንደዚህ አይነት አረመኔነት መገደል አለበት? እንደዚህ ያለ ጨካኝ ድርጊት መፈጸም አለበት? ረበዝማም እውነት እንጃ። እግዚአብሔር ይሆነን፣ ምን ይባላል? ለማንኛውም እንደሰማችሁ ይህ ግለሰብ ከዚህ ከዚህ አካባቢ ተልኬ ነው ይህን ነገር ያደረግኩት እያለ የራሱን ቃል ሰጥቷል። በዛ በኩል ደግሞ በዛ ወገን ያሉ ፖለቲከኞች ደግሞ በማስረጃ ይህ ግለሰብ ከዚህ ቦታ የመጣ ነው እያሉ ይገኛል። እናንተ እነቱን መረዳት ትችላላችሁ። እኔ ግን እዚህ ጋር ያ ነው ይህ ነው ማለት አልፈልግም። እኔ እንደ አንድ ኢትዮጵያዊ መቃወም ያለብኝ ነገር ድርጊቱን እቃወማለሁ። ይሄ አግባብ አይደለም። ለማንም ለማይጠቅም ፖለቲካ ተብሎ የድሃ ልጅ በእንደዚህ ያለ አሰቃቂ አረመኔነት መጨፍጨፍ እና እንደዚህ ያለ ድርጊት ሊፈጽምበት አይገባም ብዬ የማስብ ሰው ነኝ። ቪዲዮውን አይተ እንመለስ። ፋኖ ጽንፈኛው ፋኖ እጅ ቆረጠ ብለ ዜና አስተላልፈ 48 ሰዓት ሳይሞላ ይህንን ሰው ያዝኩህ ካልክ እንግዲህ ምንድን ነው፣ ከዚህ በላይ ምን አይነት ውርደት አለ? ይሄ በዘር ማይድረስ እኮ ነው። እንዲህ አይነት ውርደት የለም። ፋኖ ዝም ብሎ እንትን አይደለም ታጣቂ አይል ነው፣ የራሱ የሆነ ቀጠና አለው። እሱን ልትይዝ የምትችለው በውጊያ ነው። በውጊያ ነው የያዙት በ48 ሰዓት ውስጥ ምን አይነት ድራማ። በጣም ከቅሽምናቸው በጣም በጣም ኋላ ቀር ከመሆናቸው የተነሳ እችን እንኳን መቆጣጠር አልቻሉም። በጣም የወረደ ስራ ነው የሰሩት። እውነት ለመናገር ያሳዝናል። እንደው የብልጽግና ሰፈር ያሉ ሰዎች ለአንድ ቀን ከዚህ ፓርቲ ጋር መቆየት በራሱ ምን ያህል በአይምሮ መቀንጨር ችግር ውስጥ እንደምትገባ በቀላሉ የምትረዳ ነው። ለማንኛም ሰው መመርመር አለበት። በነገራችን ላይ ባለፉት ሰባት ዓመታት አብይ አህመድ ከመጣ በኋላ ለምንድነው እንደዚህ አይነት የጭካኔ ተግባሮች የበረከቱት? የፋኖ አመራር አርበኛ አበበ ፈንታውን አነጋግሬው ነበረ፣ በጉዳዩ ላይ ያ ቀጠና የነሱ ቀጠና ስለሆነ እንኳን አይደለም እንዲህ አይነት ድርጊት ያሳደገውን በሬ ያሳደገውን በግና ፍየል ያማራ ህዝብ ማረድ አይፈልግም። ይልቅስ ይሸጠውና ሌላ የማያቀውን በሬና በክፈር ገዝቶ መጥቶ ነው ቤት ውስጥ እንኳን ለእርድ የሚጠቀመው ያን ያህል ስብእናው ያን ያህል ስነ ልቦ ነው። ጋይስ እንደሰማችሁት ነው። አሁንም ደግሜ እምላችሁ በፍቅር የምታምኑ ፍቅር ያሻግረናል የምትሉ ሁላችሁም ውድ ቤተሰቦቼ፣ እንዲሁም ኢትዮጵያውያን እናንተ የራሳችሁን የፈለጋችሁትን እውነት መረዳት ትችላላችሁ። ነገር ግን ሁላችንም ፍቅር ያሸንፋል ብለን የምናምን እንደዚህ ያሉ ድርጊቶችን ከሌ ነው። ከበደ ነው ዘለቀ ነው ከእንትና የመጣ ከዛ መጣ የሚለውን አስቀርተን እንደዚህ ያለ ድርጊቶችን በአንድ ላይ በህብረት በኢትዮጵያዊነት ሰው ስለሆነ ብቻ መቃወም አለብህ ብዬ አስባለሁ። ምላችሁ ይህ ነው። ቪዲዮ እናያለን አቅሟለን የምትሉ ይህ ግለሰብ መረጃው ይጠቁማቸዋል። ሰምታችሁ የራሳቸው ውሳኔ ወስኑ። እውነት ለመናገር ቪዲዮ አሁን ነው የደረሰኝ። በሀገራችን ኢትዮጵያ የሰው ልጅ እንደ ቅርጫ ከፍት እጁን እንጨት ላይ አስቀምጠው በመጥረቢያ እየከተፉት የሚያሳይ ተንቀሳቃሽ ምስል ማንም ማለት መወገዝ ባለበት ልክ እየተወገዘ አይደለም። ዓለም ሁሉ ሊያወግዘው ማለት ሁሉም ሰው ሊያወግዘው የሚገባ ተግባር ነው። ቪዲዮን ባታዩት ይመከራል። ኢንኬዝ ግን ቪዲዮን ማየት ከፈለጋችሁ የቴሌግራም ቻናል አስቀምጥላችኋለሁ። የቴሌግራም ቻናል ስሜ እንደዚህ ብላችሁ ሰርች ማድረግ ትችላላችሁ። ምሽታችሁን ወይም ደግሞ ቀናችሁን ማበላሸት ካልፈለጋችሁ ቪዲዮን ባታዩት ይመከራል። ግን መወገዝ ባለበት ልክ እየተወገዘ አይደለም። እንደዚህ አይነት ጭካኔ የተሞላበት ተግባር ለውጥ ቢያመጣ ኑሮ ድሮ አባቶቻችን ላይ ለውጥ ያመጣ ነበረ። ለእነሱም ለውጥ አላመጣም። በጣም አዶናይ ግን በጣም ተመጻደቅ ጋሽ ታዝባቸዋል። አዶናይ ግን በጣም ተመጻደቀ። አይሚስ ጆን ዳንኤል ተፈቶ የሚመጣበት ቀን ናፈቀኛው። እንደዚህ ብዬ በድፍረት እንድናገር አድርጋችሁኛል። ባይዘው አዶናይ በጣም የተወጣጠርከው ተረጋጋ አባቴ። እኔ ምልሽ ወይዘሮ ሊያ ያንቺ በአዶና ላይ መቅናትና በዚህ ልክ ልጁ ላይ ክፋት ማሰብሽ አልገረመኝም ካለሽ ፐርሶናሊቲ አንጻር ማለት ነው። በጣም ያናደደኝና ይህን ቪዲዮ እንድስራ ያደረገኝ ግን ላንቺ ቅናትና ላንቺ ምቀኝነት ቅናት የማያቀውን ምቀኛ ያልሆነውን ጆን ዳንኤልን መጠቀሚያ ማድረግሽ ነው። እውነታውን ጆን ዳንኤል አዶናይ ቢሳካለት ከፍ ከፍ ቢል ስኬታማ ቢሆን ልክ እንዳንቺና እንደ መሰሎችሽ የሚቀና ይመስልሻል? ምቀኛ የሚሆንበት አሁን ይመስልሻል? በፍጹም። ምክንያቱም ልጁ እንደዚህ አይነት ልጅ አይደለም፣ የአራድዬ ልጅ ነው። እና ምን ለማለት ፈልጌ ነው? ራስሽን ችለሽ መቅናት ትችያለሽ፣ ራስሽን ችለሽ ክፉ መሆን ትችያለሽ። ነገር ግን ላንቺ ክፋትና ላንቺ ምቀኝነት ክፋትም ሆነ ምቀኝነት ቅናት የሌለበትን ጆን ዳንኤልን መጠቀሚያ አታድርጊ። ሲቀጥል አዶናይ ለአንተ አንድ ነገር መናገር ፈልጋለሁ። እመነኝ፣ ከዚህ በፊት እጅግ በጣም ብዙ ወጣቶችን ይሄ የአበሻ ህብረተሰብ በምቀኝነት፣ በቅናት፣ በተንኮል ጥሎ ያውቃል። ስለዚህ አዶናይ በምትሰራው ስራ በአንድ ነገር ላይ ብቻ እርግጠኛው እመሰራው ስራ ፈጣሪን ያስደስታል ወይ በለ ብቻ። በዛ እርግጠኛው። ፈጣሪን የሚያስደስት ስራ ሰርተ ሌላው አይመቸኝም ካለ ገደል መግባት ይችላል። ስለዚህ ብራዘር ኪፕ ሻይኒንግ ማንንም እንዳሰማ አድርሱልኝ አመሰግናለሁ ሰላም ጤና ይስትልኝ ውድ አድማጮቻችን ክርስቲያኖችም ሙስሊሞችን በያላችሁበት ሰላምታ ይድረሳችሁ ለዛሬ አንድ ጥያቄ ይዣላችሁ እመጥቻለሁ ሰው ናችሁና ትሳሳታላችሁ መቼም ሰው ከስህተታችሁ ማለትም የፈጣሪን ህግ ትእዛዝ ትጥሳላችሁ እንደየ ሃይማኖታችሁ ማለት ነው ታዲያ እስከዛሬ እንዴት ለቆዩ ቻላችሁ በህይወት ከሰው ስህተት ከብረት ዝገት አይታጣም አይደለም እንደ እስልምናው ለምን እንደቆያችሁ ላንብብላችሁ። ሱራ አልኢምራን ወይም የእምራን ቤተሰቦች ሶስተኛው ሱራ አያ 178 ላይ አላ ለምን እንዳቆያችሁ በህይወት እንደዚህ ይላችኋል፣ እነዚያ የካዱት ሰዎች እነርሱን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ልክ እነሱን የምናዘገያቸው ኃጢያትን እንዲጨምሩ ብቻ ነው፣ ለነሱ አዋራጅ ስቃ ያላቸው ይላል። ስለዚህ እንደ እስልምና ኃጢያት ሰርታችሁ ያዘገያችሁ ያቆያችሁ ኃጢያት ላይ ኃጢያት እንዲጨምሩ ብቻ ልክ ሌላ አማራጭ የለም ብቻ ነው ይላል። እንደ ክርስትናውስ ሐዋርያው ቅዱስ ጴጥሮስ በሁለተኛ መልዕክቱ ምዕራፍ 3 ቁጥር 8 እና 9 ላይ እንደዚህ ይላል፣ እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ ሺህ ዓመት፣ ሺህ ዓመትም እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። ለአንዳንዶች የሚዘገይ የሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ሉክ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። ስለዚህ እንደ ክርስትናው እግዚአብሔር የሚታገሰን በኃጢአት ላይ ኃጢአት እንድንደርብ፣ በወንጀል ላይ ወንጀል እንድንሰራ፣ በጥፋት ላይ ጥፋትን እንድናበዛ እና እንድንጨምር በላያችን ላይ ሳይሆን ንስሐ እንድንገባ ነው። እንደ እስልምናው ግን የምታገሳችሁ ለእናንተ መልካም ነው ብላችሁ እንዳታስቡ፣ ኃጢአት ላይ ኃጢአት እንድጨምሩ ብቻ ብቻን አስምሩባት ብቻ ነው ይላል ወገኖቼ በህይወት ያላችሁት ለምንድን ነው እሱ እስልምና ውስጥ ከሆናችሁ ኃጢአት ላይ ኃጢአት እንድጨምሩ ነው አላ ያቆያችሁ? ክርስትና ውስጥ ካላችሁ ደግሞ ኃጢአት ብትሰሩ እንኳን ንስሐ እንድትገቡ ነው ያቆያችሁ የትኛውን ጌታ ነው የምትከተሉት ዛሬ ምረጡ ቸር ቆዩኝ ማታ በዚህ ጉዳይ እንገባበታለን ቆይ ቆይ ቆይ አባ ጥያቄ አለኝ። አባ ምናልባት እኔ ያለሁበት ዓለማዊ ህይወት ላይ የቅሮት ሀሳብ ይኖር ይሆን? ጥያቄ ነው የእኔ። ምናልባት የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ አባቶች ጥርሳቸው መታሰር አለበት፣ ዓይናቸው ላይ እንዲህ አይነት ነገር አለ፣ ግንባራቸው፣ ፊታቸው ላይ፣ ደረታቸው ላይ ችግር አለ። እንደህመም ከሆነ ማሳከም የተዋህዶ እምነት ተከታይ ግዴታ ሊኖርበት ይችላል። ነገር ግን ምንድን ነው ለማጌጥ ወይም ደግሞ ለዓለማዊ ህይወት ተብሎ ሊደረግ የሚችል ማጌጫ ወይም ደግሞ መላላጫ መሳለቂያ የሚሆን ድርጊት እስካሁን ድረስ ሰምቼም አይቼም አላቅም። እናቴም አባቴም መምህራኖችም ሲያስተምሩም ሰምቼ አላቅም። ምናልባት ዓለማዊ ህይወት ላይ የቀረበት ነገር ካለ አላቅም እንጂ አንድ መነኩሴ በዚህ ልክ እንደዚህ ሆናል ብዬ ጠብቄ አላቅም። እርሶም። የሚያስተምሩበት የሚያስተዳድሩበት ደብር ላይ መጠየቅ ማውራት ይችላሉ፣ ልጆችዎትን እኔ ግን እንደ አይነት ነገር ገጥሞኝ አይቼ ስለማላቅ ለእኔ ብርቅና አዲስ ነገር ነው የሆነብኝ። ስለዚህ እንግዲህ በልጆችዎት በኩል የደረሰውት ኮሜንት፣ ማለት አስተያየት ካለ በጥርሰዎት በኩል አላቅም እንግዲህ እኛ የምንፈልገው ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልጆች ሲሆን በሙሉ የምንፈልገው ከዚህ እኛ ካለንበት ዓለማዊ ሕይወት ወደ መንፈሳዊ ሕይወት የሚመልሰን ትምህርት እንጂ የእርሶ ማጌጥና የእርሶ ዓለማዊ ሕይወት የሚመስል ተግባር አይደለም። የምንፈልገው እሱን ነው። አባ እንግዲህ ልመክረውት አይደለም ግን በጣም ቀለብለብ ልጅ ስለሆንኩ ለመክረውት ሳይሆን እኔ አልገባኝ ነገር ስላለ እሱን ለመረዳት ፈልጌ ነው።